ሆስፒታል እንጃ ሆስፒታል ሆስፒታል ገብታለች። ታማ ሆስፒታል ገብታለች። በረኪና ጠጥታ ተብሎ ወሬ እየተናፈሰ እናንተ በጣም የሚያሳዝን ነገር እውነት በቃ እየወጣ ነው ያለው። ቤተሰብ አንድ ጊዜ ስለ ሩታ ልናገረን። አንድ ጊዜ እኛ ሩታ የምናቃት አብርሽ ነው ያመጣት። እኔ ሩታን በጣም ነው ማከብራት፣ በጣም ነው መወዳት። አንድ ቀን ሩታ መጥፎ ነገር ወይም መጥፎ ነገር ሰርታ ወይ አብርሽ ላይ ሌላስ ወንድ ደርባ አንድ ቀን እኛ አይተንም አናውቅም። በጣም ስነስርዓት ያላት ክብር ያላት ሴት ነች፣ ንጹህ ሴት ነች። አብርሽን አሁንም ከአብርሽ ጋር ነው ያለችው። አሁንም እየቀጠለች ነው ከአብርሽ ጋር ስርዓት ስላላ በጣም ነው የምወዳት። አንድ ቀን ስለሷ መረጃ መጥፎ ነገር ወጥቶ አያቅም። አንድ ቀን አንድ ቀን እንግዲህ ይኸው እኛ ሁለት አመት ከነሱ ጋር እየገፋን ያለነው። አንድ ቀን መጥፎ መረጃ ስለ ሩታ ወጥቶ አያቅም። በጣም ስነ ስርዓት ያላት ልጅ ስለሆነች መጥፎ ነገር ብሰራ ወይ ሌላ ሰው ጋር ስትንዘላዘል ቢኖር ኑሮ መረጃ አይደበቅም ይወጣ ነበር። ግን እችዲ ንጹሕ ስለሆነች ነው አንድ ነገር ያልወጣባት እስካሁን ድረስ ማለት ነው። እና አብርሽ አሁን ታላችሁ በጣም ከብዙ ሴቶች ጋር ነው ብዙ ሴቶች ስላችሁ ብሎ ተናግሯል በአፉ። እሱ ራሱ ብዙ ሴቶች ጋር አማርጬ ምናምን ነው ብሩክ ያልኩኝ አማርጬ ነው ሩታን ያገኘዋትን ያለው እንግዲህ ሰምታችኋል። ለነፂም ታውቃላችሁ፣ ቀለበት አድርጎላት ነበረ። በጣም በሚገርም ሁኔታ አብሪስ ለቀለበት በጣም ይቸኩላል። ለእንትና ሊያደረግላን ነበር። ማን ነው ሰማ? ለፍቅርም ሊያደረግላን ነበረ። ሁሉም ያውቃሉ። መደፋፈን ሳይሆን ሁሉም እያወቁ መሸፋፈን የለም። ይሄን ነገር ማለት ነው እና ነፂ በአሁኑ ሰዓት ቤተሰብ ሆስፒታል እንዳለች ነው የሰማሁት። ሆስፒታል እንጃ ሆስፒታል ሆስፒታል ገብታለች ታማ ሆስፒታል ገብታለች በረኪና ጠጥታ ተብሎ ወሬ እየተናፈሰ ነው ያለው ቤተሰብ እኛ አሁን ነፂን ሁሉም ተነስቶ እሷን እየሰደባት ነው ያለው ሁሉም ተነስቶ እየሰደባት ነው እኛ ነፂ መሳደብ ሳይሆን ማን ነው አብርሽ ቡታጅራ ከሄደ ቤተሰቡን ሰብስቦ እሷን አስቀምጦ መነጋገር ነው ያለባቸው እንጂ እኛ ተደርበን ነፂን ከሰደብናት የሆን ነገር እች ልጅ የሆን ነገር ራሷን ብታጠፋ ወይ አሁን ሆስፒታል ያለችው ምን እንደሆነች የምናውቀው ነገር የለም። የሆን ነገር ብትሆን እኛ አይጸጽተንም? ምን አለ ያኔ ባልተናገረን አንልም? እንላለን። ግን ነፂ ያጠፋችሁ ምንድን ነው? ቀድማ መምጣት ነበረባት። ይሄ ነገር ይሄ ሰርግ ሲፈጸም ይሄ ነገር ይሄ ብዙ ነገር ብዙ ብዙ ላይፎች እየተፈጸመ እያየች ዝም ማለቷ ራሱ እኔ በጣም ገርሞኛል። መምጣት ነበረባት። በአሁን ሰዓት ሰው ካረገዘ ሩታ ካረገዘች በኋላ መጥቼ እረብሻለሁ ወይ እንደዚህ ያደርጋሉ ብትል ማንም ይሰማት የለም። አሁንም ማንም እየሰማትም አደለም። እኛ ልንሰማትም አንችልም። የዘነ ብትመጣ አዎ ልንሰማት እንችል ነበረ። በአሁን ሰዓት ግን እኔ እኔ በእኔ በኩል እንኳን ብትመጣ ህይወቴ ልታበላሽ እኔ ልትገላኝ እንደመጣች ነው የምቆጥረው። እኔ ሩታም ብሆን ጎበዝ ነች እንደም ሩታ እርጉዙና ተቋቁመዋለች ይሄን ነገር ማለት ነው እና በጣም ነው ያዘንኩት። ሆስፒታል በመግባቷ አዝኛለሁ። ቤተሰብ፣ እውነት በጣም ያሳዝናል። ተሰማላችሁ። በኋላ ልጅቷ በጣም ጭንቅላቷ ልክ አይደለም እየተባለን እውነት። እና እኔ እንጃ ብቻ ተከፍሏትም ነው ለነጽህ ተከፍሏት ነው የሚሉ አሉ። ተከፍሏት ነው የብሩክ ያልኩኝ የአብርሽንና የሩታን ህይወት ልታበላሽ መታ ነው የሚሉም ብዙዎች አሉ። እግዚአብሔር ወቆ ሰው የሰውን ህይወት ያበላሻል። እውነቴን ነው። አዎ ሊያበላሽ ይችላል። ለምን አታበላሽም? እንዲ አሁን አሁን እቺ ልጅ እንትና ማናት? ሩታ እርጉዝ ነች፣ ቤተሰብ። በእርግዝና ደግሞ በዚህን ሰዓት ደግሞ የምትነጫነጩበት ሰዓት ነው። የሆነ ነገር በቃ የምትፈልጉበት ሰዓት ነው። በዚህን ሰዓት ደግሞ ጽንሱ ሊጎዳ ይችላል ቤተሰብ። ማርያም ጭንቀት ምናምን ሲበዛ ጽንሱ ሊጎዳ ይችላል። ምግብ ላትበላ ትችላል በንዴት ምናምን። እኔ ለሩታ ነው እያዘንኩ ያለው በአሁን ሰዓት ለማንም አይደለም። እኔ ሩታ ናት እያሳዘነችኛለችው። ምስኪን ምንም አታውቅ ልጅ እውነት እንደዚህ ነገር ፊት ለፊታችሁ ሲወጣ እሷ ያላየችው ነገር እኮ ነው። የቀለበቱ የምኑ ሁሉ ነገር ተሸፋፍኖ የነበረ ነገር ነው እየወጣ ያለው ይሄን ነገር ደግሞ ስታየው ምን ትላለች? እና ደግሞ አብርሽ ኦዲንሶች ላይ መናገር የለበትም። ኦዲንሶች ምን ያደርጉ? ኦዲንሶች እኮ የሰሙትን ያዩትን ነው እያወሩ ያሉት። ኦዲንሶች የሚያወሩትን ነገር ምናምን ኮሜንት የሚጻፈውን ነገር ሰው ያየውን ነገር እኮ ነው አብርሽ ኮሜንት የሚጻፈው ሳናይ እኮ ዝም ብለን ኮሜንት አንጽፍም አብርሽ የታየውን ነው ያየነውን ሆን ነው ኮሜንት ምን ጽፎ እንጂ ሳንጽፍ አይደለም። እኔ እኮ የሆነ ችግር ሲፈጠርባቸው ኮሜና ትያተሮች እና ኦዲየንሶች ላይ የሚናገሩት ነገር ነው በጣም የሚገርመኝ። እና አብርሽ ብቻ እኔ እንጃ የኔ አብርሽ ምን አይን እንደሚያስብ ብቻ አላቅም። ያለፈ ታሪክ ነው። ባለፈ ታሪክ ደግሞ ምንም ነገር ብላለች ሩጣም ባለፈ ታሪክ እኔ ልጸጸትም ልናገር ማለችም። ግን የሆነ ሳን ላይ እሷ ዱባይ ዱባይ ሄደው ነው ምናምን የሆነ የተጻጻፉት ነገር አለ መሰለኝ እሱ እሱ ነገር ለምን ሆነ ብላ ነው እያሰበች ያለችው ይመስለኛል ማለት ነው። ሩታ ብቻ ከባድ ነው። እኛ ሁላችንም ነፂ ላይ ብቻ መፍረድ የለብንም፣ እባካችሁ። አንዳንድ ወንዶች ደግሞ ሽልጥልጥ ወንዶች አላችሁ። እናንተ እናንተ ለእይታ ብላችሁ ነው ይሄን ሁሉ ነገር የምታረጉት ማለት ነው። አንድ ልጅ አለ በጣም ነው ያናደረኝ። እግዚአብሔርን ነው ምላችሁ። እኔ ወንድ ልጅ በዚህ ደረጃ ወርዶ ለሴ ልጅ ሲናገር በጣም ያሳፍራል። እንዴ እጽምና ነጽም ነው። ነጽ ብትሆንም እኮ እሷም እህታችን ነች እኮ እኔ ያናደደችኝ አሁን በመምጣት ነው እንጂ በመጀመሪያ ብትመጣ ኑሮ ፍርዱና እንናገር ነበር። ግን በአሁኑ ሰዓት በመምጣቷ ስለተናደድንባት ነው እንጂ እሷም እህታችን ነች። እንዴ ለምን በቃ መናገር ካለብን እናገራለን። ግን እቺ ልጅ በቃ በሽማግሌ በምናም ተደርጎ እንድትርከነሱ ማድረግ ነው እንጂ እቺ እንደዚህ ነሽ፣ አንቺ እንደዚህ ነሽ እያልን እሷንም መጥፎ ነገር ላይ ማድረግ የለብንም ብሎ ቤተሰቦችዬ። በተረፈ አትሳደቡ፣ ትክክለኛ ነገር ሲነገራችሁ መሳደብ የለባችሁም። ልጅቷንም እግዜሪ ይማርሽ በሉ። ሆስፒታል ነው ያለችው። ቤተሰብ ትም አላችሁ። በኋላ ቻው። ላይክ አድርጉሽ